ብሩኬ ማለት ነው ከሆነች ልጅ ጋር ሆኖ ሀይሜን ፕራንክ አድርጓት ነበረ። እውነት ለመናገር ፕራንኩ በጣም ብዙ ሰው ተናዶበታል። ምክንያቱም የሆነ በጣም እውነት የሚመስል ነገር ደግሞ ሀይሜን በጣም ሊያናድድ የሚያደርግ ነገር ነው እያደረጋት ፕራንክ ማለት ነው እና ብዙ ሰው ተቀይሞታል። ማለት ልክ አይደለህም የሚል ሰው ይበዛል ማለት ነው። ኮሜንትም ለማየት እንደሞከርኩት ልክ አይደለህም ምንም ፕራንክ እንኳን ቢሆን ጥሩ አይደለም፣ እንደዚህ አይነት ነገር ምናምን ብለውታል። እሱ ምንድን ነው የሆነች ልጅ አለች። ያች ልጅ ደግሞ ከዚህ በፊት የአይሚ ጸበኛ ናት ማለት ነው እና አስቀድሞ ፎቶ ፖስቶ ነበረ፣ ያው ለፕራንኩ ማሳመሪያ እንዲሆን አስቀድሞ ፎቶ ፖስቶ ነበር። ከዛ ደግሞ ልክ ቤቱ የአይሚ መምጫ ሰዓትን ጠብቆ እሷን ቤቱ ጠርቶ ከሱ ጋር እያወሩ ምናምን ቆዳ አልጋ ላይ ቁጭ ብሎ ምናምን ነገር አይሚ መጣች ማለት ነው። አይሚ ስመጣ በጣም ነው የደነገጠችው። አንደኛ ልጅቷ ጸበኛ ሆናት፣ ሁለተኛ ቤቱ ከመምጣቷ በፊት ራሱ ሌላ ሚዲያ ላይ ፎቶ አለጥፎ ነበረ፣ እና በቃ እውነትን ነው ብላ ያሰበችው አስቶችታል። አስቀድሞ ፎቶን ስለለጠፈ ይሄ ነገር ምንድን ነው የሚለው ነገር በጣም ነው ያስደነገጣት። ሲጀመር መጥታ ራሱ ቤቱ ገብታ ራሱ ምንድን ነው ያላት፣ ለመጣሽ ነው ያላት ማለት ነው። ለምን መጣሽ እንዴት መጣሽ ምናምን ነገር ነው ያላት። እና በጣም ተናዳ እንደውም በቀሌ ይድላችሁ ምናምን ነገር ብላ ለመሄድ ስታስብ ምናምን አቲጂ ምናምን ነገር እያለ አስቀርሷት ነበር። አይታችሁ እንደሆነ በዛ ላይ እንዳልኳችሁ ከልጅቷ ጋር ኩርፍናት በጣም ተናዳ ምናምን ነበረ ሂደችው እና ኦዲየንስን በጣም ስታሳርተሃል፣ ብሮኬ ይቅርታ በላት ምናምን ተብሎ በጣም ስለተባለ ዛሬ ላይ አግኝተዋት ይቅርታ ጠይቋት ነበረ። እሷ ግን በፍጹም ይቅርታውን ልትቀበል አልቻለችም። ሲቀጥል ደግሞ ያለችው አንደኛው ፎቶ ለቀህ ነበር፣ ሁለተኛ ደግሞ ቤት ስመጣ ሁለታችሁን አንድ ጋር አገኘኋችሁ። ሲቀጥል ደግሞ ለምን መጣሽ አልከ ለምንድነው እንደዚህ ያልከ? ምናምን ብላ ስትለው ምንድነው ያለው ፕራንክ ነው ያላት። እሷ ግን ካላጣኸው ሰው እንዴት ነው ከእሷ ጋር የሆነ ሳ ተጣልተን ልንጋደሉላ ተያይዘን ነበረ፣ ታውቃለህ እኔና እሷ ጸበኛ እና አንተ ምን አስበህ ነው ካላጣኸው ሰው በሷ ፕራንክ ያደረገች ሲጀመር እንዴት ነው ወንድ ቤት ሄዳ በዛ ላይ ደግሞ በዛ መልኩ ምናምን ነገር እንዴት ነው እኔን ሊያናደደኝ የማይችል ነገር ምናምን ብላ በጣም ትተናዳበታለች ማለት ነው። እንደውም በቃኝ ሁላ ብለዋለች። በቃኝ ላይ ከዚህ በኋላ ማቆም አለብን ምናምን ነገር ብለዋለች። በጣም የደነገጠው ማለት እንደዚህ አላሰብም። ያው ፕራንክ እንደሚደራረገው የታወቀ ነው። ነገር ግን ያው እሱ ያሰበው እሱ እንደዚህ አድርጎ ፕራንክ ካደረጋት የመልስ ምቱ የእሷ ምን ሊሆን ይችላል የሚለው ነገር ነው እንጂ የዚህን ያክል ያስቀይማታል ብሎ አላሰበም። ግን ማሰብ ነበረበት፣ ምክንያቱም አስቡት፣ የሚያናድድ ነገር ነው ያደረገው ለፕራንክ እንኳን ቢሆንም ያናድዳላ፣ እውነት ያናድዳል። በተለይ ደግሞ ፀበኛዋ ከሆነች አስቡት፣ በጣም ነው የሚያናድደው። እናማ ዛሬ ይቅርታ እንድትለው ቢጠራትም እሷ ግን ይቅርታ ሳትቀበል ትተው ሄዳለች። በቆመበት ቦታ ጭራሽ ናይ ቢናም ብሎ ይቅርታ ሊጠይቃ ፈልጎ ነበር አይታቸዋል። እሷ ግን መስሚዋ ጥጥ ነው ማለት ነው። በጣም ተናዳበታለች። ሁለተኛ መቼም እንደዚህ አይነት ፕራንክ ያደርጋል ብዬ አላሰብም እውነት ማለት እሷም እኮ ፕራንክ ቀላል አይደለችም፣ በደንብ ታደርጋለች። ግን በዚህ መልኩ አይደለም። ይሄ በጣም አናዷታል። ባለፈው ግን አይታቸዋል እሱን እሷ ሀዋሳ ልትሄድ ስትል የሆነችን ጓደኛዋን አምጥታ እሱን እንድትፈትንላት እራሱ አድርገው ነበረ። እሱ ግን በአቋሙ ጸንቶ፣ ፊት አልሰጣትም ለልጅቷ። እንዳየች ከሆነ ፈተናውን አልፎ ነበረ። ነገር ግን አሁን ላይ ትናንትና ባደረገው በሰራው ፕራንክ አይሚ እስካሁን ድረስ ተቀይመዋለች። ይቅርታውን እራሱ አልተቀበለችም ማለት ነው። ምክንያቱም በቃ ተናዳበታለች። የምር በቃን ይብቃን፣ እዚጋ እናቁም። በቃ ከእሷ ጋር ስራ ነው ያለችው ማለት ነው። እና ብሩኬ ደግሞ ያለ አይሚ አይሆንለትም። ምን እንደሚሻለው አላውቅም። እንግዲህ እንጃ፣ ይታረቃሉ ላይታረቅ የሚለው ነገር ራሱ አጠራጣሪ ነው። ምክንያቱም በጣም የተቀየመችው ግን በብሎኬ የሚጨክል ልባላት ብዬ አላስብም። ምን ትላላችሁ? የምር ሲጀመር ልጅቷ ዩቱበር ናት ተናግራለች። አይታችሁ እንደሆነ አዲስ ዩቱበር ናት። ሊንኳንም እዛ ኮሜንት ላይ ያስቀምጣለሁ ብሏል። እንግዲህ ያው አይሚ ቻዩ ነት አሳዝናኛለች። ግን የምር አስባችሁታል። ሳፈ ብላ ወደ ቤት ስትሄድ ጭራሽ ላይመጣ ስትባል የሚሰማትን ነገር አስቡት። ሲቀጥለ ያው እሷ መጀመሪያ ፎቶ አይታለች። ቀን ላይ ፎቶ ፖስቶ ነበር ከልጅቷ ጋር ተነስቶ ና የተገጣጠመ የመሰላትም ለዛ ነው ገብታችኋል። በፎቶ ላይ ያየቻትን ልጅ ቤት መጥታም ደግሞ ስታገኛት ኩርፊዋ የሚጠበቅ ነው። በሱ መቀየሟ ደግሞ የሚጠበቅ ነው። ምክንያቱም በጣም የሚያናድድ ነገር ነው። አይደለም ሃይሚ ኦዲየንሶች ራሱ በጣም ተናደዋል። ማለት ሚኒስፒ እንዴት እንደዚህ ታደርጋለህ? ልክ አልሰራህም ነው የሚሉት እንዳለ ያሉት። ልክ አልሰራህም ነው የሃይሚ ደጋፊዎች ልክ እንዳልሰራ ነው የነገሩት። እሱም ደግሞ ያው ይሄን እንደሚመጣ ያቅ ነበረ፣ በጣም እንደሚያናድዳት ያቅ ነበረ። ያው ማናደር ስራው አይደለ? ለዛ ነው እንጂ በዚህ ነገር በጣም እንደምትቀየመው ያውቃል። ግን በዚህ የምታመር ደግሞ ንስለው እንደ ሌላ ጊዜ ተጣልተው ምናምን፣ ነገር ከዛ ፕራንክ ነው ስትባሉ ኦኬ ነው እንዴ ምናምን ብላቸው ፒስ ትሆናላችሁ። እሷ ግን ዛሬም ትናንትም አይታችኋል፣ አልፈልግ ምናምን ብላ ሄዳለች። ዛሬም ግን ተገናኝተው ይቅርታ አድርጊልኝ፣ በዚህ ልክ የምትናደጂ አልመሰለኝም፣ ፕራንክ አታቂም ወይ በቃ ፕራንክ ነው ብሏታል። እሷ ግን ካላጣኸው ሰው እንዴት ከእሷ ጋር እሷ ጭራሽ ጸበኛ አይናት ና ምናምን ብሎ ለማስረዳት ሞክሯል። አንቺም እኮ ከዚህ በፊት ከዚህ የባሰ ነገር አድርገሽ እንታውቂያለሽ ያለች። ስለዚህ ለእኔ ሲሆን ነው ወይ ምናምን እያለ ሲያስረዳ ጭራሽ አትጮብ ምናምን ስትለው ነበር። የምር ተናድዳለች በጣም እና ሀይሚ ትክክል ናት ብዬ ነው የማስበው። የሚያናድድ ነገር እስካደረገ ድረስ መናደዷ ግልጽ ነው፣ የሚጠበቅ ነገር ነው። ለማንኛውም ግን ማለት ነው እውነት እንደዚህ በጣም የተዋደዱ ሰዎች ፕራንካቸውን በልክ አድርጉት። ምክንያቱም የሰው ሲናደድ የሆነ አንዳንድ ሰው ቆይቶ ውሎ አድሮ ነው አይደለ የሚወስነው። አንዳንድ ሰው ደግሞ ፈጣን ነው። በቃ የሆነ አሁን የሆነ ነገር ከተከሰተ አሁኑን ወደ ውሳኔ የሚገቡ ሰዎች አሉ። እና እንደዚህ አይነት ሰዎችን በተለይ ደግሞ በጣም ፕራንክ የምታደርጉ ሆኖ መጠንቀቅ አለባችሁ። የምር የሰው ልጅ ሲናደድ ስሜታዊ ሆኖ የሚወስነው ውሳኔ ስሜቱ ሲበርድለት ወይም ውሎ ሲያድር አንድ አይደለም ማለት ነው። ገብታችኋል አይደል? እና በሰዓቱ በጣም ስለሚከፋችሁ ያልሆነ ውሳኔ ልትወሰኑ ትችላላችሁ ማለት ነው። ብሩኪ ሁለተኛ እንደዚህ አይነት ፕራንክ እንደማታደርጋት ተስፋ እናደርጋለን። የምር ምን ያክል እንዳስቀየማት አሁን ነው የገባው፣ እንጂ በቃ ፕራንክ ነው ስላት ያ ነገር ትረሰዋለ ብሎ ነበር ያሰበው። ነገር ግን እንዳልኳችሁ ዛሬም ይቅርተውን አልተቀበለችም። ተጋረገች። በደንብ ተሸው። ምክንያቱም ሁለተኛ እንዳይደገመው ማለት ነው። ከእሷ ጋር ስራለችሁ። አሁንማ እኮ ጭራሽ በቃ ለገኔን ተወኝ ከሷ ጋር ስራ ምናምን ብላ ቀንታለች። በቃ ወደ ወደ ገድሎ ስገባላችሁ ሃይሚ ቀንታለች በልጅቷ። ሲጀመር የሚያስቀና ነገር ነው ያደረገው የሚያናድድ፣ መቅናት ብቻ ሳይሆን በጣም የሚያናድድ ነገር ነው ያደረገው። ይቅርታ ግን ጠይቋል። እናንተ ምን ትላላችሁ? ይቀርበው ትላላችሁ ወይስ አጥፍቷል የራሱ ጉዳይ ትላላችሁ? አይ እኔ ግን ብሩኬን ከሌላ ሰው ጋር ላይ አልፈልግም፣ ከሀይሚ ውጪ ወደ ውጭ አይደል። ምን ትላላችሁ የምር ብቻ እኔም የብሩኬ ቀርሞ መፈቅረኛ ነኝ ብለው እንዳይመጡ እንጂ እስካሁን ድረስ አይሚ ተቀናቃኝ የላትም ማለት ነው። እሷ ብቻ ናት። ግን አይታወቅም፣ ትንሽ ቆይተው ሊመጡ ይችላሉ አይደል። አብርሽ በዚህ እድሜው ሁለት ሶስት ከነበረው ብሩኬ ደግሞ አመለሸጋ ስለሆነ ምናልባት ሚዲያ ላይ ያልወጡ የሆኑ ልጆች አሉ ብዬ ተስፋ አደርጋለሁ፣ ከአብርሽ አንጻር ሳይው ማለት ነው። ምክንያቱም አስቡት አብሪ ሶስት አራት ካለው ብሩኬ ቢያንስ አንድ ይኖሯል ብዬ አስባለሁ። እና እሷ እንዳትመጣ ጠብቁ። እሷስ ማለት ከፈራቸው፣ እሷ እንዳትመጣ ነው። የልጅነት ጓደኛው መጥታ ደግሞ የሀይሚን ጨጓራ እንዳትልጭ እንጂ እስካሁን ድረስ ሀይሜ ምንም አይነት ተቀናቃኝ የላትም ማለት ነው። የሚያሰጋት ነገር የለም በዚህ